ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፍኤም የዩትዩብ ቻናላችን የዕለተ ማክሰኞ የብስራት ኮምቦ ቆይታችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋር ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችን ልትቆዩ ግብዣችን ነው። በዕለቱ ቆይታችን የዝውውር ጉዳዮችን ነው የምንመለከተው። የዝውውር መስኮቱ በሁለት ተርም ነበረ ሲከናወን የቆየው የመጀመሪያው ዙር ተጠናቆ የፊፋ የክለቦች ዓለም ዋንጫ ተጀመረ። ከዚያም ከስድስት ቀናት በኋላ ዳግም ሁለተኛው ዙር የዝውውር መስኮት ተከፍቶ ክለቦች ራሳቸውን ለማጠናከር በዝውውር ገበያው እየተንቀሳቀሱ ይገኛሉ። ታዲያ እለቱን የተሰሙ የዝውውር ጉዳዮችን ነው ወደ እናንተ የምናካፍላቸው። እናም ዝውውር ላይ ትኩረት አድርገን እለቱን ቆይታ እናደርጋለን። የመጀመሪያ ጉዳይ የሚለው ኬርኬዝን በተመለከተ ነው የማነሳው። ይህ ሃንጋሪያዊ ግራ ፉልባክ ተጫዋች ባሳለፍናቸው ሁለት ዓመታት ማለት እንችላለን በእንግሊዝ ፕሪሚየር ሊግ የመከላከል መዋቅር ላይ በግራ ፉልባክ ስፍራ ላይ ጥራታቸውን ካስመለከቱ እንዲያውም ከቦርንመዝ ከፍ ባለ ደረጃ መጫዋት ከሚችሉ ተጫዋች መካከል አንዱ እንደሆነ ስንመለከት ነበረ። የተጫዋቹ ጥራት እንግዲህ የተገደበ አይደለም። አንዳንድ ፉልባኮች በመከላከሉ ጥራታቸው ከፊልና ማጥቃት ላይም ብዛም ይሆናሉ። ከዚያም ባለፈ ደግሞ በማጥቃት ጥሩ አቅም ይኖራቸውና በሌላ መንገድ መከላከል ላይ ደካማ የመከላከል ጥራትን ያስመለክታሉ። የሚለው ስኬርኬዝን በኦፌንሲቭ በዲፌንሲቭ ጥራቱም የማይታማ አይነት ተጫዋች ነው። በተለይ ደግሞ በተጠናቀቂው ድራመት በአንዶኒ ኢራውላው የቡርንመዝ ስብስብ ውስጥ ከዲን ሃውሰን ከዛባርኒ ጋር የነበረው ጥምረት በጣም በጎ የሚባል ነበረ። ይህ ተጫዋች አስቀድሞ ሲዝኖ ሳይጠናቀቅ ነበረ ስሙ ከሊቨርፑል ጋር ይነሳ የነበረው የሮበርትሰን ትክክለኛ ተተኪ እያሉ ብዙዎችም እንዲሁ እያጩት የነበረ ተጫዋች ነበረ። ይህ ተጫዋች የሊቨርፑል ተጫዋች ለመሆን እጅግ ተቃርቧል። ብዙ ነገሮች አልቀዋል። እንዲያውም ትላንት ተጫዋቹ ወደ መሪሳይ ሲበር እንደነበረ ከቤተሰቦቹ ጋር መረጃዎችን ስንመለከት ነበረ። እኛም አሁን ላይ መርሳይል እንደደረሰ ና በዛሬው ዕለት ሜዲካሉን አድርጎ ዝውውር ይፋ እንደሚደረግ ነው የሚጠበቀው። ተጫዋቹ ከሁለት ወራት በፊት ነበረ ከሊቨርፑል ጋር የተስማመው። ነገር ግን ቦርንመዝ ና ሊቨርፑል በዝውውሩ ጉዳይ በክፍያ ሁኔታ የግድ መስማማት ስለነበረባቸው ነገሮች አልተቋጩም ነበረ። ከዚያም ባለፈ ደግሞ ሊቨርፑል ይበልጥ ትኩረቱ ፍሎሪያን ቤትዝን ዝውውር ለማጠናቀቅ ነበርና አሁን ግን የተጫዋቹ ዝውውር ተጠናቋል። ስለዚህ የሚለው ስኬር ኬዝን ዝውር ማጠናቀቅ ላይ ነበረ ትኩረቱ። ለተጫዋቹ ዝውር 40 ሚሊዮን ፓውንድ የመርሳይዱ ክለብ ይከፍላል። እናም ተጫዋቹ በመጪዎቹ ሰዓታት ወይም ደግሞ በቅርብ ቀናት ውስጥ ዝውር ይፋ እንደሚደረግ ነው የሚጠበቀው። ተጫዋቹ ግን ወደ መርሳይድ ከተማ እንደደረሰ መረጃዎችን ተመልክቻለውኝ። እናም ለሊቨርፑል በጣም ክፍተቱን እየደፈን ያለ ክለብ ይመስላል። ሮበርትሰን ላለፉት ዓመታት በሊቨርፑል በጣም ጥራት ያለው የግራ ፉልባክ ነበረ ከእድሜ ጋር በተገናኘ ከዚያም ባለፈ በጣም ስፕሪንት እያደረገ የሚጫወት በማጥቃትን በመከላከልም በጥሩ መንገድ እየታተረ የሚጫወት የነበረ ተጫዋች ነበር። ወርክሬቱ ከፍ ያለ ተጫዋች ነው። እናም ድካም ዝለት ይታይበት ነበረ፣ በተለይ በተጠናቀቀው ድር አመት። እናም እርሱን ለመተካት ሚሎስ ኬርኬዝ ምርጫቸው አድርገው አርነስለውት ተጫዋቹ አንፊልድ ለመድረስ እጅግ የተቃረበ ተጫዋች ሆኗል። ሌላኛውን ዝውር እንመልከት። ሌላኛው የዝውር ዜናችን የሚሆነው እንግዲህ ባርሴሎና በተመለከተ ነው። ባርሴሎና እንግዲህ በተጠናቀቀው ድር አመት በአውሮፓ ካየናቸው እጅግ ለመመልከት አስደሳች ከሆኑ የማጥቃትን ሜንታሊቲ ይዘው ከሚጫወቱ በሃይላይን የሚጫወቱ ክለቦች መካከል ከግንባር ቀደምቶቹ ባርሴሎና አንደኛው ነው። እናም በቀጣይ አመት ደግሞ ይበልጥ ከዚህም በላይ ተጠናክሮ ለመቅረብ የሃንሲ ፍሊክ እና የዴኮ የስፖርት ዳይሬክተሩ አጠቃላይ ውይይት አሁን ላይ ዝውሮችን እየፈጸሙ ይገኛሉ። አሁን ደግሞ ተረኛው ሩኒ ባርዳሂ ነው ይህ ወጣት ተጫዋች ነው በተለይ በኮፐንሃገን በቻምፒዮንስ ሊግ በሚሳተፍባቸው አጋጣሚዎች ልዩ ምን ያክል ጥራት እንዳለው ተመልክተናል በጣም ፈጣን የሚባል ከዚያም ባለፈ ከኳስ ጋርም በምቾት መጫወት የሚችል የመስመር ተጫዋች ነው ሩኒ ይህንን ስዊድናዊ ተጫዋች ለማስፈረም ሁሉን ነገር አጠናቋል ባርሴሎና እናም በመጪዎቹ ጊዜያቶች ዝውውሩ ይፋ የሚደረግ ነው የሚሆነው ለዝውውሩ ሁለት ሚሊዮን ዩሮ ብቻ ነው ወጪ የሚያደርጉት ብሉግራናዎቹ። እናም የተጫዋቹ የመሸጫ ዋጋ ተመን ዝቅ ማለት በቶሎ ዝውውሩ ለመፈጸም እንዳደረጋቸው ይታሰባል። አደ ኦንስ ግን ተጨማሪ ክፍያ ወደፊት ይኖራል። ከዚያም ባለፈ እንዲሁ ወደፊት ከልጁ የሚሸጥ ከሆነ ኮፐንሃገኖችም ገንዘብ እንደሚያገኙ በውላቸው ላይ እንደተካተተ መረጃዎችን ተመልክቻለሁ። ተጫዋቹ በኩዌት ነው የተወለደው። ነገር ግን በስድስት ዓመቱ ወደ ስዊድን አመራ። እናም በእግር ኳሳዊ እድገቱ በስዊድን ነው ያሳለፈው እና ላይ ባርሴሎና በተለይ ፊት መስመር ላይ ሮበርት ለቫንደቨስኪ ከደሜ መክፋት ጋር በተገናኘ ከዚያም ባለፈ ስኳድ የብዛቸውን ለማስፋት ጥረት እያደረገ ነው የሚገኘው። ኒኮ ዊሊያምስም ሌላኛው ወደ ባርሴሎና ለመዘወር እጅግ የተቃረበው ተጫዋች ነው። ሩኒ ባርዳሂም እንዲሁ ዙሩ ለማጠናቅ በጣም የተቃረበ ተጫዋች ሆኗል። ሌላኛውንና እለቱን የተሰማውን ትልቁን ጉዳይ እንመልከት። ብሪያንም ቤሞን የተመለከተውን የዝውር ጉዳይ ነው። ይህ ተጫዋች ባለፉት ሳምንታት ምርጫው ማንቸስተር መሆኑን ከዚያም ባለፈው የመጀመሪያ ዝውውር ጥያቄ ዩናይትዶች አቅርበው ለብሬንትፎርድ ውድቅ እንደተደረገባቸው እናውቃለን። ነገር ግን ቶማስ ፍራንክ ወደ ቶትናም ካመሩ በኋላ በልጁ ላይ ቶትናሞች ፍላጎት እንዳሳደሩ መረጃዎች ወጡ። ነገር ግን ቅድሚያ ፕራዮሪቲ የሚሰጠው ብሪያን ምቤሞ ወደ ማንቸስተር መዛወሩ እንደሆነ ታወቀና ነገር ግን ይህን ዝውውር ለመፈጸም የግድ ዩናይትዶች የተሻለ ገንዘብ ብሬንትፎርድ የሚፈልገውን ገንዘብ ማቅረብ እንዳለባቸው ሲነገር ነበረ። በተለይ በሊጉ እንደ ብሬንትፎርድ እንደ ብራይተን ያሉ ክለቦች ሲደራደሩ በጣም አደገኛ ናቸው። እንግዲህ የቶኒ ብሉምን የእግር ኳስ ሳቢ ነው በብሬንትፎርድም የሚከተሉትና፣ ስለዚህ ዝውውሩን አዳጋች አድርገዋል። ተገቢው ክፍያ ካልተከፈለ የሚል ዜና ሲወጣ ነበረ። ታዲያ ትላንት አመሻሽ ጀምሮ ረፋዱን ዛሬ የወጣው መረጃ እንደሚያሳየው ከሆነ የተሻሻለ የዝውውር ጥያቄ ማንቸስተር ዩናይትድ አቅርቧል ለብሬንትፎርድ። ይህ ያቀረበውም የዝውውር ገንዘብ ከ60 ሚሊዮን ፓውንድ ከፍ የሚል ገንዘብን ለብሬንትፎርድ አቅርቧል ማንቸስተር ዩናይትድ የሚል ዜና ወጥቷል። ይህ ደግሞ ለስምምነት እንዲቀርቡ ያደርጋቸዋል። ትሉን የሚታምነው እስከ ሰባ ሚሊዮን ፓውንድ ከዝውውሩ ይፈልጋሉ ብሬንትፎርዶች። እናም ዩናይትድ አሁን ያቀረበው ገንዘብ ከ60 ሚሊዮን ፓውንድ ከፍ ያለ የዝውውር ጥያቄ እንደሆነ ነው የታወቀው። እናም ለመስማማት እጅግ ተቃርቧል። እናም ተጫዋቹ ወደ ዩናይትድ ለመዛወር መፈለጉ ዝውውሩን በቶሎ እንዲቋጭ ማድረግ እድሉ በጣም እየሰፋ መጥቷል። ዩናይትዶች አሁን ላይ ትኩረታቸው በሊጉ የሚጫወቱ ተጫዋቾችን ማስፈረም ላይ ሆኗል። ማቴዎስ ኩኛ ከቦለበስ ወደ ቲያትሮ ድሪምስ መጥቷል። አሁን ደግሞ ተረኛው ብሪያን ምቤሞ ነው። አሁን ጥያቄው ምንድን ነው? ብሪያን ምቤሞ ወደ ክለቡ ሲመጣ በየትኛው ስፍራ ነው የሚጫወተው የሚለው ጥያቄ ነው። እንግዲህ የሩበን አሞሪም የጨዋታ ዘይቤ የክላሲክ የሚባሉ የመስመር ተጫዋቾችን እምብዛም አይፈልግም። በተለይ አስር ቁጥር ሚና ያላቸውን ይበልጥ ይፈልጋል። እንግዲህ በአማድ ዲያሎ ነው በዚያ ስፍራ ያለው እና እንዴት ነው አሁን ደግሞ አማድ ዲያሎ፣ ባለፈው ዓመት በተለይ በዩናይትድ ጥሩ ሲዝን ካሳለፉ ተጫዋች መካከል አማድ ዲያሎ ቀዳሚው ነው። እና ይህን ተጫዋች እንዴት ነው ብሪያንን ቤሞንና የአማድን ጉዳይ እንዴት ነው የሚያስማሙት የሚለው ትልቁ ጥያቄ ነው። ሲያስፈልግ እንግዲህ አማድ ዲያሎ እርግጥ የዊንግ ባክም ተጫዋች ሆነ መጫወት ይችላል። ስለዚህ በየተኛው ስፍራ ያሰልፉታል ብሪያንን ቤሞን ነው ትልቁ ጥያቄ እየሆነ የመጣው። ነገር ግን ተጫዋቹ ይበልጥ እየቀረበ መጥቷል ዝውሩ ምክንያቱም ከ60 ሚሊዮን ፓውንድ ከፍ ያለ ገንዘብን ዩናይትዶች ስላቀረቡ ለመስማማት እጅግ የቀረበ ዝውር እንደሆነ ይጠበቃል ናምብሪያንም ቤሞ የቅናት ጉዳይ ነው እንጂ ወደ ዩናይትድ መፈረሙ የሚቀር አይመስልም እስካሁን ባሉት የዝውር ሂደቶች ማለት ነው ሌላኛውን ጉዳይ እንመልከት የአርሰናልን ጉዳይ ነው እንግዲህ አርሰናሎች ዘጠኝ ቁጥር ተጫዋች ለማስፈረም ፍላጎት እንዳላቸው አስቀድሞ ይታወቃል ታዲያ ብዙ አማራጮችን ሲመለከቱ ሰንብቷል። እናም በተለይ ከሸሽኮ ጋር በተገናኘ እንዲያውም የሚኬል አርቴታ ቀዳሚ ምርጫ ሼሽኮ ኮ ነው። እናም አንድሬ ቤርታና አሳምኖ ተጫዋቹ ወደ ኤምሬስ ለማምጣት አስበዋል። እናም ወስኗል የሚል ሀሳብ ሲነሳ ነበረ። እናም ንግግሮች ማድረግ ጀመሩ ከሌብዚሽ ጋር። ነገር ግን አሁን ላይ በክፍያ ጉዳይ መስማማት እንዳልቻለ ነው የታወቀው። አርሳሮች ያቀረቡት ገንዘብና ና፣ እርግጥ በይፋ ኦፊሻል ያቀረቡት ገንዘብ የለም። በንግግራቸው ሂደት ውስጥ ግን አርሳሮች ሊያቀርቡ ያሰቡት ገንዘብ ና ሌብዚሽ የሚጠይቀው ገንዘብ ውስጥ የአስር ሚሊዮን ዩሮ ልዩነት እንዳለ ነው የተነገረው ላኛው ዝውውሩ እንዳይፈጸም እንዲጓተት ከዚያም ባለፈ አርሰናሎች ፊታቸው እንዲያዞር ያደርጋቸው ትልቁ ጉዳይ ደግሞ እንግዲህ ለሼሽኮ የተጠየቀው ሳምንታዊ ደሞዝ ከፍ ማለት እንዲሁ ይህን የዝውውር ጉዳይ እንዲገታ አድርጎታል። እናም አሁን ላይ አርሰናሎች ፊታቸውን ወደ ቪክቶር ዮኬሬሽ እንዳዞሩ ነው መረጃዎችን የተመለከቱ በተለይ ሲኔን ፖርቱጋል ላይ የወጣው ዜና እንደሚያሳየው ከሆነ የአንድሬ ቤርታ የክለቡ የስፖርቲንግ ዳይሬክተር ከስፖርቲንግ ሊዝበን ሰዎች ጋር ንግግር እያደረጉ እንደሚገኙ መረጃዎች ወጥተዋል። ተጫዋቹ እንደሚታወቀው ቀዳሚ ምርጫ ወደ አርሰናል መዘዋሩ እንደሆነ ለጓደኞቹ ለቤተሰቦቹ አሳውቋል የተባለው የአርሰናልን ጥያቄ እስከ መጨረሻ ደቂቃ ድረስ ይጠብቃል የሚል ዜና ወጥቷል። ቪክቶር ዮኮሬሽ እናም ስፖርቲንግ ሊዝበኖች አሁንም ቃል የገቡትን ነገር እየፈጸሙ አይደሉም ነው በወኪሉም በተጫዋቹም በኩል ያለው አለመግባባት። እንዲያውም በቅድመ ዝግጅት ወቅት ላይ በሚጠራው ልምምድ ላይ ላለመገኘት እንደወሰነ ቪክቶር ዮኮሬሽ በስፖርት እንግሊዝ በን ተነግሯል። ትንሽ ነገሩ እየተባባሰ የመጣ ጉዳይ ይመስላል። የተጫዋቹ ፍላጎት መልቀቅ ብቻ ነው። እናም ከአንድ አመት በፊት ተጫዋቹ ዘንድሮን ከቆየህ ቀጣይ አመት ፈላጊ ክለብ ሲመጣ እንሸጣለን ባሉት ዋጋ ከፍ አድርገው እንደጠሩ ያምናል እና ቫራንዳስ ግን በፍጹም እንዲህ አይነት ቃል አልገባንም ሲሉ የስፖርት እንግሊዝ በኑ ፕሬዚዳንት ተናግረዋል። ነገር ግን ከመቶ ሚሊዮን ሮ ባነሰ ገንዘብ እንደምንሸጠው ነው ቃል የገባ ነው የሚል ሀሳብን ያነሳሉ። በጣም የተወሳሰበ ነገር ነው። እናም አርሰናሎቻው ላይ ትኩረታቸው ወደ ዮኬሬሽ ማዞራቸው ነው የታወቀው። እናም የተጫዋቹ ፍላጎት ወደ አርሳል መሆኑ ነገሩ እንዲያቀል ያደርገዋል። አሁንም ቢሆን ግን በክፍያ ጉዳይ ለመስማማት ገና ሩቅ እንደሆኑ ነው የተገለጸ የሚገኘው ምክንያቱም እድሜው 27 ለደረሰ ተጫዋች አርሰናል በዝውውር ፖሊሲያቸው ከፍ ያለ ገንዘብን የመክፈል ፍላጎት የላቸውም። ስለዚህ አንድሬ ቤርታ ከስፖርቲንግ ሊዝበን ሰዎች ጋር እየተወያዩ እንደሚገኙ መረጃዎችን ተመልክቻለሁ። እናም የሼሽኮ ከፍተኛ ሳምንታዊ ደሞዝ መጠየቁ እንዲሁም ደግሞ ሌሎቾችም ከሚጠይቁት ገንዘብ ዝቅ ለማለት ባለመፈለጋቸው ፊታቸውን አርሰናሎች ወደ ዮኬሬሽ ዙሯል። አሁን በጣም የተወሳሰበ ጉዳይ ሆኗል። የሸሽኩና የዮኬሬሽ አርሰናል ጉዳይ ለተወሰነ ጊዜ ስማቸው ከሸሽኩ ጋር ይነሳ መልሶ ከዮኬሬሽ ጋር እና ማሆን ላይ መሬት የረገጠ የተጨበጠ ነገር እስካሁን ድረስ አልተነሳም እና ነገሩ እንዴት ይፈታል የሚለው የሚታወቅ ነው የሚሆነው። በአንጻሩ ከአርሰናል ጋር በተገናኘ ጆሬል ሀቶ የተሰኘ ኔዘርላንዳዊ የአክስ ተከላካይ አለ። ገና ወጣት ተጫዋች ነው። የአክስ የአካዳሚ ፍሬ ነው። ይህን ተጫዋችን ለማስፈረም እንዲያውም ወኪሉ ለንደን እንደሚገኝ ዘገባዎችን ተመልክቻለሁ። የስድስት ዓመት ኮንትራት ለማቅረብ አርሳሎች እንዳሰቡ ነው የተገለጸው። ምክንያቱም አርሳል በሳሊባ አሊያም ደግሞ ማጋሌ ሲጎዳ አሊያም ደግሞ በቅጣት ከሜዳ ውስጥ በማይኖርባቸው አጋጣሚዎች መካከል ሁነኛ እነርሱን የሚተካ ተጫዋች የላቸውም። ስለዚህ ይህንን ወጣት ተጫዋች ለማስፈረም ፍላጎት አላቸው። ኮዲዋክሶች እንግዲህ ሞኪዮ የተሰኘ ቤልጅማዊ ተከላካይ አለ። እርግጥ የዲፌንስ ሚልፊልደር መሆኖ መጫወት አቅም አለው። በእርሱ ለመተካት እቅዳላቸው። እናም ተገቢው ገንዘብ ከቀረበላቸው ጆሬል ሀቶን ለመሸጥ ፍላጎት አላቸው። ቸልሲም የተጫዋች ፈላጊ ነው። ነገር ግን አርሳሎች ቀድመው እንደተገኙ እና ከተጫዋቹ ውኪል ጋርም ንግር እያደረጉ እንደሚገኝ ተነግሯል። የስድስት ዓመት ኮንትራትም እንዳቀረቡለት መረጃዎችን ተመልክቻለሁኝ። ሌላኛው የክርስቶፈሩን ኩንኩና የአሊሃንድሮ ጋር ናቸውን ጉዳይ እናንሳ ትላንት አመሻሽ ጀምሮ የወጡ ዘገባዎች እንደሚያሳዩ ከሆነ ዩናይትድ የክርስቶፈርን ኩንኩ ፈላጊ መሆኑ ከዚያም ባለፈ ጋርናቾ በቸልሲ እንደሚፈለግ ይታወቃል። ታዲያ የሁለቱ ተጫዋቾችን በተመለከተ በቅያሬ መልክ በስዋፕ ሳይሆን፣ በክፍያ ዘዴ ሁለቱ ተጫዋቾች አንደኛው ወደ ቸልሲ አንደኛው ወደ ዩናይትድ የሚመጣበት እድል እንዳለ ነው እየተነገረ የሚገኘው እንግዲህ ጋርናቾን ከጥር ጀምሮ እንደ ናፖሊ ያሉ እንደ ቼልሲ ያሉ ክለቦች ፍላጎት ነበራቸው። ነገር ግን በተለይ ናፖሊ በሚጠየቀው ገንዘብ ምክንያት ፊታቸውን ዞር አድርገዋል። አሁን ግን ፍላጎት እንዳላቸው ይነሳል። አሁን በተለይ ከመስመር ተጫዋች ይልቅ አጥቂ ለማስፈረም ነው የኮንቴ እንግዲህ ስብስብ ፍላጎት ያላቸው ከዳርዊን ኑኔዝ ጋር ስማቸው ይነሳል። እናም አሌሃንድሮ ጋርናቾ በተለይ በዩሮፓ ሊግ ፍጻሜ ከተከናወነ በኋላ ከሩበን አሞሪም ጋር በነበራቸው አለመግባባት ከክለቡ እንደሚለቅ ታውቋል። በተለይ ቦታ እንደሌለው እርግጥ፣ በክለቡ ኮንትራት አለው፣ ነገር ግን በክለቡ እንደማይፈልግ አሞሪም እንደነገሩት ነው መረጃዎች የሚያሳዩ። ስለዚህ ከዩናይትድ መልቀቁ የሚቀር አይደለም። እናም በሌላ መንገድ ግን ክርስቶፈር ንኩንኩ ለማስፈረም ዩናይትድ ፍላጎት አላቸው ተብሏል። በተለይ ክርስቶፈር ቪቬል የማንቸስተር ዩናይትድ የመልመላ ክፍል ኃላፊ ከተጫዋቹ ጋር በሌብዚሽ ከዚያም በቸልሲ ሰርተዋል እና ምናልባት የእርሳቸው ተጽዕኖም ሊሆን እንደሚችል ነው የሚነገረው ነገር ግን ምን ያክል ተገቢ ነው ዝውውሩ የሚለው ነው ጥያቄ የተነሳበት። ምክንያቱም ባለፈው ድራበት በጉዳት ለበርካታ ጊዜ ሰዎች በቸልሲ ግልጋሎት አልሰጠም፣ ይህ ተጫዋች እና ወደ ኦልትራፎርድ መጥቶስ በምን መንገድ ያገለግላል የሚለው ትልቅ ጥያቄ ምልክት ውስጥ የገባ ጉዳይ ነው እና ነገር ግን ንኩንኩና ጋርናቾን በተመለከተ አንደኛው ወደ ቸልሲ፣ ሌላኛው ደግሞ ወደ ዩናይትድ ስማቸው የተያዘ ተጫዋቾች ናቸው። ነገሩ እስካሁን ድረስ በይፋ የተገለጸ ነገር የለም ነገር ግን ፍላጎቶች እንዳሉ መረጃዎችን ተመልክቻለሁ። የልብት ቆይታችን ይመስል ነበር። የተከብራችሁና የተወዳችሁ ተመልካቾቻችን ተፈራ ተፈራታመነ ከመላቢ ስቱዲዮ ባለሞች ጋሪ ጋር ቆይታ አድርግ ያለውኝ ብሩ ጊዜን ተመኘው።